ጠፋሁ ብሎ ማመኑ ባርነት አራት መቶ አምስት መቶ ዓመታት ሄዱ። ማለት በየአመቱ ነው ደሞ እንድትወልድ የሚደረገው ደሞዝ የላቸው ምን የላቸው። በደል ነው ግፍ ነው። ካሳ ለብቻው አይበቃ። እንግዲህ ያው ስለ አፍሪካ ስናወራ መጠንቀቅ አለብን። የምንጠነቀቀው ምንድን ነው? አፍሪካ ሀገር አይደለም። አፍሪካ አህጉር ነው። ኮንቲነንት ነው። በጣም ግዙፍ ነው። በዓለም ሁለተኛ ነው። እና ያ አህጉር ደግሞ የሰው ሰው ሰው ልጅ ሰው የሚባለው የተፈጠረባት ቦታ ነው። ስለዚህ በጣም ረጅም የሰው ታሪክ ያለባት ቦታ ናት። እና ምንድን ነው በዛ ታሪክ ውስጥ ብዙ ነገሮችን እናያለን ደስ የሚሉ አነቃቂ ነገሮችን እናያለን። ደስ የማይሉ በጣም ለጆሮ የሚከብዱ ነገሮችንም እንሰማለን። ስለዚህ ያንን ሁልጊዜ መገንዘብ አለብን። አንደኛ አፍሪካ ስንት ነው አንድ ነጥብ አምስት ወይ አንድ ነጥብ ስድስት ቢሊዮን ሕዝብ ያለባት ሀገር ናት አህጉር ናት። ሁለተኛ አፍሪካ እጅግ በጣም ብዙ ተፈጥሮ ሀብት ያላት ሀገር ናት አህጉር ናት። በዓለም ላይ እንደውም ብዙ በብዙ ማዕድኖች በይ በብዙ እንትኖች ፍራፍሬዎች አንደኛ የሆነች አህጉር ናት። ይህንን ሁልጊዜ መገንዘብ አለብን። አሁን ለምሳሌ ስላለው ግጭት ስላለው ጦርነት ስላለው ድህነት በምናወራበት ጊዜ ሁልጊዜ መዘንጋት የሌለብን እነዛ ሀገሮች ለነዛም ምንጮች አሉ፣ ምክንያቶች አሉ። እና ምክንያቱም ያለው ሀብት እንኳን ለአፍሪካ ለመላው ዓለም የሚተርፍ ነው። በተለይ አሁን ለምሳሌ በጣም የሚፈለጉ ማዕድኖችን በምታይበት ጊዜ እንደ ወርቅ አይነት፣ እንደ እንቁ አይነት ለተለያዩ ኢንዱስትሪዎች የሚያስፈልጉ እንደነ ኮባልት፣ እንደነ አሉሚኒየም በሙሉ በምትወስጅበት ጊዜ አፍሪካ እጅግ በጣም ብዙ ሀብት ያላት እና ያ ግን ምንድነው ክፋቱ? አሁን አንቺ ለጠየቅሽ ዋናው ምክንያቱ እነዛን ነገሮች የምንጠቀመው የአፍሪካን ህዝብ ራሱን ለመለወጥ፣ ለማሳደግ፣ ለማበልጸግ ሳይሆን እነዛን ማዕድኖች አሁንም ቢሆን በጥሬነት ጥሬ እቃ ሆነው ወደ ውጭ የሚወጡበት ምክንያት ነው ያለው እና ወደ ውጭ ወጥተው እዛ ውጭ በኢንዱስትሪ ፕሮሴስ ዶ ነው ተመልሰው ወደ እኛ ይመጣሉ፣ እና ያ እዳ ውስጥ ይከተናል፣ ወይ ገንዘቡ አይኖረንም እና በዛ ሁኔታ ነው እንጂ አፍሪካ ባላት ተፈጥሮ ሀብት ራሷን በሚገባ ልታስተዳደር የምትችልበት ሀብት አላት። ይህን ካልኩ ዘንዳ እንግዲህ ታሪክ እንትናለው ሰንሰ እንደ ሰንሰለት የሚሄድ ነው እና በአሁኑ ጊዜ አፍሪካን በምናይበት ጊዜ ከኤዥያም ብት ከአውሮፓም ብት ከአውስትራሊያም ብት ከአሜሪካም ጋር ብት በምታስተያይበት ጊዜ ያሉት ሁኔታዎች አፍሪካ ውስጥ ስቲል ግጭት ያለበት፣ ጦርነት ያለበት፣ ችግር ያለበት፣ ድህነት ያለበት፣ ረሃብ ያለበት ቦታ ሆኖ እናገኘዋለን። እነዛን ነገሮች ደግሞ የምንመርጣቸው ወይም ደግሞ በመሳሪያ ኃይል ስልጣን የያዙ ሰዎች ሊፈቱት አልቻሉም ሊፈቱት አልቻሉም እና ሊፈቱት አልቻሉም። ሊፈቱ ያልቻሉበት ምክንያት ምንድን ነው? መሪዎቹ ከውጭ ሀይሎች እነዛን ቅድም ያልኩሽን ማዕድኖች ከሚፈልጉት ጋር እየተሳሰሩ ያንን በቀራበት በርካሽ ዋጋ ግን እነሱን በሚጠቅም ዋጋ ወደ ውጭ እንዲሸጋገር ያደርጋሉ። አሁን ለምሳሌ በአሁኑ ጊዜ ባለው ቴክኖሎጂ አፍሪካ በምንም አይነት በመጀመሪያ ደረጃ የምታመርተውን ዕቃ አንድ ሁለት ሶስት ዋጋ ሳትጨምርበት ወደ ውጭ ማስተላለፍ አይኖርባትም፣ መኖርም የለበትም። ግን ያንን ሁኔታ ነው የምናየው። የእኛን ቡና ውሰይ፣ የእኛ ቡና በዓለም በሙሉ ተመራጭ ነው። በጣም ተመራጭ ነው። ግን ያንን ቡና አጥበን ለቅ ነው መጀመሪያ ለቅመን አጥበን ቆልተን ፈጭተን ብንሸጠው የምናገኘው ዋጋ ገንዘብ እጅግ በጣም ብዙ ይሆናል። ግን እንደዛ እናደርግም። ለቻይና እንሸጥላታለን ጥሬውን ቡና። እሷ እንደገና ጥባ ፈይታ ለአሜሪካ ገበያ ለአውሮፓ ገበያ ትሸጣለች እና እሷ እንግዲህ አሁን ቡናውን ስትወስድ በምንድን ነው የምታደረግልለኛ? ገንዘብ አትሰጠንም። መንገድ ትሰራልናለች፣ ድልድይ ትሰራልናለች፣ ወይ ባቡር ትሰራና ከዛ በኋላ ያንን ጥሬ ጋር ወስዳ ብዙ ትርፍ ታገኝባታለች። አዲስ አሁን ኒዮ ኮሎኒያል ሊባል በሚችል ደረጃ ነው አሁን ቻይና አፍሪካን እየበዘበዘች ያለችው። ግን ያው መንገድ ስለሚሰሩ፣ ባቡር ሀዲድ ስለሚሰሩ፣ የቴሌኮሚኒኬሽን የኢንተርኔት ነገሮችን እነሱ ጋራ ነው ቪዥዋሊ ኮንትራክት አግኝተን የምንመጣው። በዛ በዛ ሁኔታ ለእኛ ጥሩ የሰሩ ይመስሉናል። ግን ኢን ፋይናል አናሊሲስ የእነሱ አሁን ቻይና ባለፉት 30 40 አመታት በጣም ማጆሪቲው ደሃ ነበረ ግን አሁን ደሃ የሚባል ነገር የለም ቻይና ውስጥ እና ያን ትራንስፎርሜሽን ሊያመጡ ችለዋል። እርግጥ የራሳቸው መንቃት የራሳቸው ትምህርት ስርዓት የራሳቸው ኢንዱስትሪ ነው ያንን ያመረተው ከአለም ጋር ሊወዳደሩ የቻሉበት ግን እኛ ምንድነው የምናደርገው ለቻይና ጥሬ እቃ ነው የምንሸጠው? ሸጠው ወይም ደግሞ ባርተር ነው የምናደርገው፣ እንለዋወጣለን። ይህን መንገድ ከሰራችሁልን ይህን ጥሬ ዕቃ እንሰጣችኋለን በሚል በሚንበለዋወጥ ሁኔታ ነው። እና እነዚህ ሁኔታዎች ናቸው የአፍሪካን ችግር የአፍሪካን ግጭት ሊያባብሱ የቻሉት እንጂ አፍሪካ ለእህል ለምግብም ሆነ ለማንኛውም ስራ ሰውን ሊያሻሽል የሚችል ሊያሳድግ የሚችል የሚያስፈልገው ነገር በሙሉ አላት። ችግሩ ምንድን ነው? መጀመሪያ በቅኝ አገዛዝ ስር ቅኝ አገዛዝን ተዋግተው ታግለው አሸንፈዋል። እንደ አድዋ አይነት ድል አነቃቅቶ ሁሉም ለነጻነቱ እንዲታገል ሆኗል። ይህ ፓንአፍሪካን የሚባል የመላው አፍሪካ አንድነት ትብብርነትን ያመነጨ ምክንያት ሆኗል። አድዋ እና ያ ምንጊዜ ከታሪክ እንግዲህ እየወሰድን የምንጠቀምበት ነው ማለት ነው። ግን አሁን ለምሳሌ ቻይና ለምንድን ነው ሙሉ በሙሉ ህዝቡ እንዲለወጥ ያደረገችው፣ ከድህነት ልታወጣ የቻለችው ምንድን ነው ቢባል፣ አንደኛ የራሳቸውን ታሪክ ጠንቅቀው በማወቃቸው፣ ሁለተኛ ያንን ታሪክ ከትውልድ ትውልድ ማስተላለፍ መቻላቸው፣ ሶስተኛ በባህላቸው መኩራታቸው። የውጭን ዝም ብለው ባይነጭፍን አይገለብጡም እና እነዛን በማድረጋቸው ነው እና ያ ደግሞ በትብብር የሚመጣ ነው እና በትብብር ያ ነገር ኖሮ የሚደርሱበት ደረጃ ሊደርሱ ይችለዋል። እና እኛም እንግዲህ አሁን ምንድን ነው የአድዋ ድል እንኳን ለኛ ለመላው ዓለም ትልቅ ኢንስፓየር የሚያደርግ የሚያነቃቃ፣ ስታምልሽ አውሮፓ በሙሉ አፍሪካ ውስጥ ያሉትን ሀገሮች በቁጥራቸው ስራ አድርገው ሁለት ብቻ ነበር የቀሩት ላይቤሪያና ኢትዮጵያ እና እንግዲህ ኢማጂን አርጊ ላይቤሪያ እና ኢትዮጵያ ምዛቅኛ አገዛዝ ውስጥ ቢጠቃለል ኖሮ ነጮች እኛ ሱፔሪየር ነን የበላይ ነን ከእኛ በላይ የለም ብለው ነው እንግዲህ አፍሪካ ሊመጡ የቻሉት። እነሱ የሰለጠኑ እኛ ያልሰለጠን ብለው ነው ወደ አፍሪካ ሊመጡ የቻሉት እና ያ ምክንያት ኢቭን ዶ እውነት አይደለም ሰው ሁሉም ሲፈጠር እኩል ነው የሚፈጠረው እና ደሞ ሁሉም እኩል ቻንስ ካገኘ እኩል ነው ሊያድግ የሚችለው። እና የነሱ የበላይ ነን የሚለውን ይሄ ናሬቲቭ ወይም ትርክት በቃ እንዲበላሽ እንዲኮላሽ ያደረገው አድዋ ነው። እና አድዋ አኮላሽው፣ ምክንያቱም ነጮቹ ናቸው ጣሊያኖች ከሩቅ ቦታ ከአውሮፓ ባህር አቋርጠው መሬት አቋርጠው ነው ወደኛ የመጡት እኛን ወረው እኛን የነሱን አሽከር ሊያረጉ ነበር የመጡት። አይ እኛን አሽከር ልታረጉ አትችሉም እኛ ሰዎች ነን። እና በሰውነታችን ሀገራችን አለ ኮርተን የምንኖርንን እና ያን ልታረጉ አትችሉም ሲሏቸው፣ የለም እናረጋለን ብለው ጦርነት ገብተው ተሸንፈው ነው። እና ያ በሚሆንበት ጊዜ በቅኝ አገዛዝ ስር ኦልሬዲ የወደቁት ሀገሮች ምንድን ነው የሚያደርጉት እንዴ ኢትዮጵያ ካደረገች እኛም ማናረግበት ምንም ምክንያት የለም። የኢትዮጵያ ሕዝቦች ጥቁር ሕዝቦች ናቸው። እነሱ ማሸነፍ ከቻሉ እኛም ልናሸንፍ እንችላለን ብለው ነው ሬዚስታንስ ያው ትግል ውስጥ የገቡት እና በሰማኒያ ዓመት ነው የቅኝ አገዛዝነት ያለቀው። እርግጥ ባርነት አራት መቶ አምስት መቶ ዓመታት ሄዷል። በጣም ረጅም ጊዜ ቅድም እንዳልኩሽ ያ አንድ ሰው በምንም አይነት ሌላውን ሰው በስሩ ማድረግ አይችልም። ይሄ ጎድ ጊቨን ራይት አለው። ሁሉም ራይት አለው በነጻነት የሚወደውን ነገር ሊያደረግ የሚፈጥረውን ነገር ሊፈጥር ከበፈለገው ጋር ሊተባበርና ሊሰራ ሊያድግ የሚችልበት ሁኔታ ነው ያለው እና ያንን እንትን ሽረው አንድን ሰው በተለይ ባርነት እኮ ብዙዎቹ የሚሞቱት በ30 ዓመታቸው፣ በ32 ዓመታቸው ነበረ ምክንያቱም የሚሰሩት 20 ሰዓት፣ 18 ሰዓት። ትንሽ ነው እረፍት ላይ የሚያገኙት የሚሰሩት ደግሞ በነፃ ነው በነፃ ነው ምንም ሳይከፈላቸው እና ደግሞ ምንድን ነው አንዷ ሴት አንዷ ሴት እስከ አስራ አምስት ልጅ ትወልዳለች በየአመቱ ነው ደግሞ እንድትወልድ የሚደረገው ለዛ ለፕላንቴሽን ውስጥ እንዲሰራ ስለሚፈለግ የሚወለደው እና ያ ሁሉ ንብረት ደግሞ የማን ነው ያንድ ነጭ ሰው ነው ስሌቭ ማስተር የሚባለው የሱ ንብረት ናቸው ማለት ነው። ሊሸጣቸው ይችላል፣ ሊገላቸው ይችላል፣ የፈለገውን ሊያደረጋቸው ይችላል። እና ከሰውነት አውጥቶ እንደዛ ለማሰቃየት መሰቃየቱ በፈለግሹ ሚዛን ብትመዝኙ በአሁኑ ጊዜ በእኛ ትውልድ ስናየው ያ ነገር እንትን የለውም ጊዜ የለውም እንትን ነው፣ በደል ነው፣ ግፍ ነው። ስለዚህ ለዛ ነው እንግዲህ የፍትሃዊ ማካካሻ ተብሎ የመጣው ሀሳብ ምንድን ነው ያንን ድርጊት ያደረጉት ወይም ደግሞ የነሱን ድርጊቱን ያደረጉትን የወረሱ ሀብቱ ከትውልድ ትውልድ እየተላለፈ እዚህ ደርሷል እና አሁንም በምታይበት ጊዜ ያን ጊዜ ይህንን ድርጊት ያደረጉት ሀገሮች እጅግ ሀብታሞች ናቸው። የተደረገባቸው ደግሞ እነሱን የገዛ ሀገራቸውን ሕዝባቸውን ሀብታም ሊያደረጉ የሚችል ጉልበት ያለው አቅም ያለውን ነው እያሰሩ እየፈነገሉ በመርከብ ውስጥ ጥቅጥቅ አርገው ወደ በሚድል ፓሴጅ የሚባላለ በአትላንቲክ ኦሽን አድርገው ወደ አሜሪካ የተወሰዱት አሜሪካ ደግሞ ሲደርሱ ምንድን ነው የሆነው? አሜሪካ ላይ ሲደርሱ ይሄ ወይ ሸንኮራ አገዳ ይሆናል፣ ወይ ጥጥ ይሆናል፣ ወይ ሩዝ ይሆናል። እዛ ውስጥ 18 20 ሰዓት እንዲሰሩ ነው የሚደረገው። የነበረው ደሞዝ የላቸው ምን የላቸው ያው ብቻ እንዳይሞቱ እየተባለ የምግብ ይሰጣቸዋል እና በዛ ሁኔታ ነው እንግዲህ። ያ ሁኔታ የፈጠረው አስተሳሰብ ነው። አሁን እንግዲህ በትምህርት ቤትም የምንማረው ፊሎሶፊ ሲባል ያ ፊሎሶፊ ምንድን ነው? ምን ያህል አውሮፓው እንደሰለጠነ፣ የአውሮፓዊው እንዳደገ፣ አውሮፓዊው እውቀት እንዳለው ያንን ደግሞ የበዘበዙትን እነሱን ትልቅ ቦታ ላይ ሊያስቀምጥ የቻለውን ሰው ደደብ ነው፣ ምንም አያውቅም፣ ኢንፌሪየር ነው እና ስለዚህ ሌላ ምርጫ የለውም፣ በባርነት ስር መውደቅ አለበት መበዝበዝ አለበት ተብሎ ነው። እና አሁን እንግዲህ ፍትሐዊ ማካካሻ ምንድን ነው? በተለይ ዲያስፖራው አሜሪካ ያለው አውሮፓ ያለው ሁልጊዜ ያነሳው ነበረ። እና ይሄ ጥገና አለ አይደለም ላያ ምክንያቱም አንቺ ያ ነገር ሁልጊዜ እየተሰማሽ፣ ከአእምሮሽ ሊጠፋ አይችልም። ነጻ ብትኝ ግን ምንድን ነው ያ አድራጊውና ተደራጊው ልክ አሁን ሳውዝ አፍሪካ እንዳደረገችው፣ ሳውዝ አፍሪካ የአፓርታይድ የሚባል ዘረኝነት ሲስተምን እንዴት ነው ያደረጉት? ኮሚሽን አቋቁመው የሪኮንሲሊየሽን የእርቅ ኮሚሽን አቋቁመው እዛ ኮሚሽን ዳኞች ባሉበት፣ ህዝቡ ባለበት፣ ግፍ የተፈጸመበትም ግፍ ፈጻሚውም ቴስቲሞኒ ሰጥተው ምስክርነት ሰጥተው ምንም ነገር ሳይዛባ እንዳለ ሰጥተው ከዛ ያበዳው ይቅርታ ይላል ተበዳዩም ደግሞ ተቀብያለሁ ብላ፣ ከዛ በኋላ አንደኛ ይሄ እንዳልኩሽ የ የንተን አጠፋሁ ብሎ ማመኑ፣ ሁለተኛ ካሳ የገንዘብ ካሳ እንዲከፈላቸው ተደርጎ ነጭና ጥቁር አብሮ ደቡብ አፍሪካ ውስጥ ይኖራል። ግን እንግዲህ ያ ማለት ደግሞ ሁሉ ነገር ተስተካከለ ማለት አይደለም። ግን አትሊስት አለ አይደለም፣ በአእምሮ ደረጃ ያ ነጭ የበላይ ነኝ ጥቁሩ ደግሞ የበታች ነው የሚለው ነገር ጠፍቷል፣ ተሰርዟል ማለት ነው። ይሄ ነው እንግዲህ ማካካሻው፣ የፍትሐዊ ማካካሻ የሚባለው እንደዚህ ነው። ይሁዳዎች ለምሳሌ በሁለተኛው ዓለም ጦርነት ጀርመኖች ጨፈጨፏቸው፣ እስከ አምስት ሚሊዮን ጨረሱ፣ ሆሎካስት ይባላል። እና በመጨረሻ ምንድን ነው ጀርመን አጠፋሁ ብላ ህገ መንግስቷ ላይ ሁሉ ሳይቀር አንታይ ሰማይት ወይም ደግሞ በእንትኖችን መስደብ ማጥላላት ይሁዳዎችን በህግ ያስቀጣል ብላ ህግ አርቅቃ ኮንስቲቱሽኗ ውስጥ ጨምራ 79 ቢሊዮን ዶላር ደግሞ ለእስራኤል ከፍላ ነው በሁለቱ መካከል እርቅ ሊመጣ የቻለው። እና ለሌሎችም የተደረገ አለ። ይሄ አዲስ ነገር አይደለም። አሁን የአፍሪካ ህብረት ይህንን ጉዳይ መያዙ አዲስ ነገር አይደለም። እርግጥ ካሳ ለብቻው አይበቃም። ፕላትፎርሙ ላይ ኦል የተወሰኑ ሰዎች ብቻ መውጣት እንደሌለባቸው እና በተቻለ መጠን ሁሉም በእኩልነት ደረጃ እንዲታይ የመጀመሪያው ደረጃ መሰራት የሚገባው ነው እንጂ ያ በራሱ ሊመጣ አይችልም። ህዝቦች ህዝብ ራሱን በራሱ ነው የሚቀይረው። እና ራሱን በራሱ ለመቀየር ደግሞ አደረጃጀት አለ፣ አመራር አለ፣ ሀብት አለ፣ ብዙ የተለያዩ ነገሮች አሉ። እነዛ በሙሉ ሰም ስርዓት ይዘው ትክክለኛ መስመር ይዘው ህዝቡ ሲንቀሳቀስ ነው ሊለወጥ የሚችለው፣ ህይወቱን በጥሩ ሁኔታ አሳልፎ ሊያልፍ የሚችለው፣ ከትውልድ ትውልድ ሊያስተላልፍ የሚችለው ግን ምንድን ነው ይሄ ነገር እንደማይጠፋ እንደማይሽር ቁስል ሆኖ ሁልጊዜ አፍሪካውያኖችን እንትን እንዳለ ነው እንደ ከነከነ ነው እና በተለይ አራት መቶ አምስት መቶ ዓመት ከትውልድ ትውልድ በዛ ሁኔታ ሲሄድ ያን ደግሞ ምንም አይነት ፍትሃዊ ነገር አለመደረጉ ምንጊዜም አእምሮን መንፈስ የእረፍት መንፈስ ሊሰጠው አይችልም ማለት ነው። ስለዚህ ያ ነገር መላ መፈጠር አለበት፣ መላ ማግኘት አለበት እንጂ ሙሉ በሙሉ ያ ለውጡን ያመጣል ማለት አይደለም። እና ደግሞ ፈረንጆቹም እንደው ይሄን ነገር ቶሎ ይረዱታልም ማለት አይደለም፣ ግን ትግሉን አለማቋረጥ ምክንያቱም ፍትሃዊ ስለሆነ ያ ትግል መቀጠል አለበት እንጂ ለብቻው ያንን ሰው ትራንስፎርም ወይም ደግሞ ሊለውጠው ይችላል ማለት አይደለም። በጣም ጥሩ። እሱ የዛሬ 60 ምናምን ዓመት በፊት የአፍሪካ አንድነት ድርጅት ሲቋቋም እነዚህ ቪዥን ራእይ ያላቸው ሰዎች ምናሉ? ለየብቻችን 54 ቦታ 54 ቦታ ደግሞ የከፋፈሉት ቅኝ ገዢዎቹ ናቸው። ተከፋፍለን በምንም አይነት ከአውሮፓውም ሆነ ከአሜሪካ ወይም ከኤዥያ ወይ ከአውስትራሊያ ልንወዳደር አንችልም። አንድነት ያስፈልገናል እና አንድ ሆነን መምጣት አለብን ብለው ነው የአፍሪካ አንድነት ድርጅትን ያቋቋሙት እና ገና ነጻ በወጡ ስልሳ ነው እንግዲህ፣ አብዛኛው የአፍሪካ ሀገሮች ነጻነታቸውን ሊያገኙ የቻሉ ይሄ ነገር የተካሄደው እንደ አውሮፓውያን አቆጣጠር 1963 ነው። ወዲያው እና የራሳቸውን ጥቅም ወደ ጎን አድርገው አንድነት እንፍጠር ብለው እንደነ ከዋሜ ንኩሩማ አይነቱ ሲነሳ፣ ያው ነው እንግዲህ ከሌላው ጋራ ልንወዳደር የምንችለው ከኩል እንደሆነ የምንችለው አንድነት ስናመጣ ነው ተብሎ፣ ያ አንድነት አልመጣም። አፍሪካ አንድነት ድርጅት ድርድር የተገኘ ነው፣ እና በመሪዎች ደረጃ ብቻ ያለ ነው፤ ወደ ህዝብ የወረደ አይደለም። እና ያ አንድነት አልመጣም። አሁንም እርግጥ እንልሽ በዓመት አንድ ሁለት ጊዜ ተሰብስበው መዋየታቸው፣ ያላቸውን ችግር መዋየታቸው ጥሩ ነው። ግን ስቲል ቅድም እንዳልኩ ከግጭት አልወጣንም እርስ በርስ ጦርነት አልወጣንም። ህዝቡ አብዛኛው በድህነት ነው ያለው አፍሪካ ውስጥ። ሌላ ቦታ እንደዛ አታይም። እርግጥ ሌላም ቦታ አለ ድህነት የለም ማለት አይደለም። ግን እንደ አፍሪካ በጣም ያየለና እጅግ በጣም የተንሰራፋ ድህነት ሌላ ቦታ አታይም። ያ ሊሆን የቻለው ደግሞ ቅድም እንዳልኩት ሪሶርስ በማጣት አይደለም። ያ ህዝብ ደግሞ ችሎታ የሌለው ደደብ የሚባለው ነገር አይደለም። በጣም ታታሪ የሆነ ህዝብ ነው። እና ነገሮች አለመቻቻሉ እንዳልኩሽ እነዛ ያ አፍሪካ ውስጥ ያለውን ማዕድን የሚፈልጉ ሰዎች ሁልጊዜ አፍሪካ ውስጥ ግጭት። ኮንጎ ነጻነቷን ካገኘች አንስቶ እስካሁን ድረስ ከግጭት አልወጣችም። ለምን? 34 ትሪሊየን ሰምኛልሽ አይደል? ከቢሊዮን አልፎ ነው ትሪሊየን። 34 ትሪሊየን ዶላር የሚገመት ሀብት ነው ያላት። የሚነራል ሀብት በተለይ ኮፐር በይ ለሴልፎን የሚያስፈልጉት ሚነራሎች በይ በጣም እጅግ ብዙ ሀብት ስላላት ያንን ሀብት በርካሽ እና ቢቻል በነጻ ለመውሰድ የሚፈልጉ ኃይሎች የውጭ ኃይሎች ናቸው ያንን ጦርነት ያንን ግጭት እንትን የሚሉት አሁን ለምሳሌ ይሄ ምስራቅ ኮንጎ ያለውን ግጭት በሚታይበት ጊዜ ግጭቱ የት ላይ ያረፈው ሚነራል ላይ ነው። ሚነራል ላይ ነው። ሱዳን ለምንድን ነው እርስ በርስ እስከ 30 ሚሊዮን ህዝብ ተፈናቅሎ በጣም አሰቃቂ የሆነ ችግር ውስጥ የገባው? ወርቅ ነው በወርቅ ነው። እኛም አካባቢ ብታይ አሁን ትግራይ፣ ኤርትራ እዛ አካባቢ የተገኘውን ወርቅ በምታይበት ጊዜ አሁን ሁሉም ለጦርነት ሰፍ ሰፍ እያለ ነው። ለምን እያንሳፈ እንትን እያለ ነው የቋመጠ አዎ፣ እየቋመጠ ነው ለጦርነት ለምን ያንን ወርቅ በቁጥራቸው ስራ አድርገው የተወሰኑ ሰዎች ብቻ ሀብታም ይሆናሉ። ድሃው ድህነቱ እየባሰበት ነው እንጂ እየቀነሰ አይሄድም። እና ይሄ ሁኔታ ነው። አይ ቲንክ ይህንን ሁልጊዜ መገንዘብ ያለብን ይመስለኛል። የአፍሪካ ትልቋ ችግር ምንድን ነው? በጣም ብዙ ጠመንጃ ሊሰሩ የሚችሉ ጠመንጃ ሊያመርቱ የሚችሉ ሀይሎች ያላትን ማዕድን እና ያላትን የተፈጥሮ ሀብት በርካሽ በሆነ ዋጋ እጃቸው ለማስገባት ስለሚፈልጉ ነው። እና የቅኝ አገዛዝ ተወግዷል፣ ብዙዎቹ አፍሪካ ሀገሮች ነፃነታቸውን አግኝተዋል። ግን ያ የፖለቲካ ነፃነት አይበቃም ለብቻው። ያለውን የተፈጥሮ ሀብት ለራሳቸው ሕዝብ መጠቀም የሚያስችል ሁኔታ እስካልፈጠሩ ድረስ ያ ነገር ሊቀየር አይችልም ማለት ነው። እና አፍሪካ ትልቁ ሚስጥር፣ የችግሯ ትልቁ ሚስጥር ምንድን ነው? ከውጭም ሆነ ከውስጥ በህብረት ሆኖ። አሁን ለምሳሌ ይሄ ኤም 23 የሚባለው የያዘውን መሳሪያ የብሔራዊ ጦር የኮንጎ ብሔራዊ ጦር የለውም። እና ከየት አመጡት? ደግሞ አይተሻል። ይሄ እንትና ዩክሬን፣ አሁን ዩክሬን ወደ ስንት ነው ያሉት? 350 ቢሊዮን ዶላር አሜሪካ የሰጠቻቸው መሳሪያ። እና አሁን አሜሪካ ምናለች? እናንተ ይሄ ሬር እርዝ የሚባል አለ ሬር አርዝ የሬር አርዝ ማዕድን የሚባሉ አሉ። ለኢንተርኔት ለአርቲፊሻል ኢንቴሊጀንስ በጣም የሚያገለግሉ እሱ በጣም በብዛት አላት ዩክሬን። እና ለሰጠንሽ መሳሪያዎች ያንን መንትን ማዕድን መስጠት አለብሽ ብሎ አሁን ክርክር ገብተዋል እና ያ ሁኔታ በዓለም ላይ ያለው እነዚህ በጣም ሀብታም የሚባሉ ብዙ ንብረት ያላቸው የአፍሪካን ሀብት በርካሽ በሆነ መንገድ እጃቸው ለማስገባት ስለሚፈልጉ ቀላል ሆኖ የሚያገኙት የነጻነት ሊብሬሽን ፍሮንት የነጻነት ግንባር የሚባል ይፈጠርና መሳሪያ እየተሰጠው እነሱ በአዙሪት ያንን ማዕድን በቀላሉ ሊወስዱ፣ ታንታለም የሚባል አለ፣ የሴልፎን ማዕድን። ያ ታንታለም ለምሳሌ አሁን ለሚቀጥለው መቶ ዓመት የሚበቃቸውን ያህል ኦልሬዲ ዘርፈው ወስደዋል። የምዕራባውያን አገሮች እና እነዚህ ሁኔታዎችን ደግሞ ይዟል። እኛ ውይይታችን ውስጥ አናስገባቸውም፣ ትርክታችን ውስጥ አናስገባቸውም እንጂ እነዛ ሁኔታዎች ናቸው አፍሪካን ወደኋላ ወደኋላ እየጎተተ ሄደው ያለው።